ትሁት በስተ መጨረሻ ድንግልናዋን ለካሌብ አስረከበች። ትሁትም ደግሞ አይታ የማታቀውን ነገር ዛሬ በአባባ ምክንያት ካሌብና ትሁቴን አጣምሯቸዋል ማለት ነው። ቲናና ዳኒ ደግሞ አሉበት ቦታ ላይ ጨልለዋል። ዳኒ እጅጉን በጣም ደስ ብሎታል ካሌብ ኤደንን ይቀማብኛል እያለ ስለ ተጨናነቀ። ቲና ግን ለጥቅምና ለገንዘብ የተጠጋችውን ቤተሰብ በሙሉ ባሏንም አልፈታም እኔ እበቀላለሁኝ እያለች ስታሽቃብጥ የነበረችው ዛሬ ላይ ተበልታለች። አባባ ደግሞ ከምንጊዜውም በላይ ትሁቴ፣ ቤተሰብ እንዴት ናቸው ትጠይቅያለሽ፣ ትደውያለሽ ብሎ አለ። አሁን አባዬ በጣም ደህና ናቸው፣ ግን ሰሞኑን እሄዳለሁ ብያለሁኝ። የዛኔ ደግሞ አባቴ ወላጅ አባቴ አግብቼ እንደወልድ ስለሚፈልግ እዛ ደረስ ብዬም ለመመለስ እንጂ በፍጹም ትዳር መያዝ እዛ አገር ላይ አልፈልግም ብላለችው። ውይ በጣም ጥሩ ነው ትሁቴ፣ አንቺ ሰራተኛዬ ሳትሆኝ በጣም ዋጋና መስዋዕትነት ከፍለሽልኛል። በተለይ ዊልቸር ላይ ከሆንኩኝ በኋላ ቲናና ዳኒ ሲጫወቱብኝ፣ አንቺ ግን እንደ አባት ተንከባክበሽ እዚህ ለመድረሴ ያንቺ አሻራ አለበት ብሎ አለ። ተው እንጂ አባዬ፣ እንደዚህ ስትለኝ እኮ ያራካይ ትመስለኛለህ። በፍጹም አንተ የካሌብ ብቻ አባት አይደለህም የኔም አባት ነህ ብላ ተደሰተይ የኔ ልጅ እንግዲያውስ አንቺ ከክፍለ ሀገር ስትመለሽ ወይ ላስተምርሽ ወይ የምትፈልጊውን ስራ ይዘሽ ልረዳሽ፣ ቃል እገባልሽ አለሁ ብሎ አላት። እሽ አባዬ፣ ብቻ የሆነ ሚስጥር አለ፣ ሰዓትና ጊዜው ሲደርስ እነግርሃለሁኝ አለችው። የኔ ልጅ ችግር የለውም፣ አንቺ ባልሽው መንገድ ሁሉም ነገር ይሆናል፣ አታስቢ ብሎ አላት። ካሌብ እንግዲህ አባቱ የራት ግብዣ አድርጎ ነበርና በራት ግብዣው ላይ የትሁት አለባበስ ከሚባለው በላይ ስቦታል። ይሄ ሁሉ የአባባ ተንኮል ነው። ትሁትንና ካሌብን እራት ጋብዛችኋለሁ ብለው ፏፍንትሽ ብለው ለብሰው ነበር። ዳኒና ቲና ደግሞ በሚያሳዝንና በሚገርም ሁኔታ እዛው ቁጭ ብለው፣ ካሌብ ትሁት ገብተሽ ልብስ መለባበስ ትችያለሽ፣ መስተዋትም ከፈለግሽ ምኝታ ቤት አለልሽ አላት። እሺ ችግር የለውም አመሰግናለሁ፣ አለችና ልብስ ለባብሳ ስትመጣ ጸጉሯን አስተካክላ ምናምን በጣም ደነገጡ። በቅናት አበደች። ዋው በጣም አምሮብሻል ትሁት፣ የእኔ ልጅ እንደዚህ ምር በይልኝ እያለ አባባም እሷን ማሞጋገስ ጀመረ። ከዛ ፎቶግራፍ ምናምን አነሳቸውና እንደ ዛሬ አምሮብሽ አያቅም በጣም ትለያለሽ። ልብሱ እኮ ውበት የሰጠው አንቺ ሰውነት ላይ ስለሆነ ነው እያለ አደነቋት። እሷም ተሽኮረመመች። ወይኔ ይሄ ሽማግሌ አለች ቲና። እንግዲህ ጭራሽ በአንዲት ቤት ሰራተኛ ገረድ ይጫወትብኝ! እኔ እኮ ባለትዳር መሆኔን እረሱት እንዴ? ወይኔ ቲና፣ ከምን ጊዜውም በላይ ጀግናና ብልጥ ሆነሽ አሁን መበቀል አለብሽ ብላ ራሷን አሳመነች። የቲና ጉራ እንደተለመደ ነው። ከዳኒ ጋር ወደ ውጭ ወጡና ስማ ካሌብ፣ እንደዚህ አድርጎኝማ አያቅም። እኔ ካሌብን መቼም አልፈታውም። እውነቱን ስነግርህ ዳኒ፣ ከምን ጊዜውም በላይ በቀለኛ እንደሆን ግን አስተምረውኛል። ጭራሽ የአሮጌ ሽማግሌ በአንዲት ሰራተኛ ይመጻደቅብኛል። ደግሞ የካሌብ ባስ እንጂ ልብስሽ ለብሰሻል፣ ቆንጆ ነሽ፣ ምናምን እያለ ሲያሽኮረምማት ብላ ተናገረች። ዳኒም ደግሞ ምን ያናድድሻል? አሁን ነው እንዴ ባልነቱ ትዝ ያለሽ? አልጋሽ ላይ ውሽማሽን ይዘሽ ስትጫወቻል ነበር እንዴ? በጣም ይደብራል እያለ ተናገራት። ማለት ነው። ሰላም ሰላም፣ ሰላም፣ ውድ የተከበራችሁ የሌላ ኤንድ የመሀመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የትሁት ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። እጅግ በጣም አስተማሪና ተወዳጅ የሆነ ድራማ ነው። አባባ እንግዲህ በገዛ ቤቱና በገዛ ልጁ እየተሰቃየ የስቃይን ጉድ እያበሉት ይገኛሉ። አባባ ደስ በሚል ሁኔታ በቀልን የሚመልሰው አስተማሪ በሆነ ነገርና ለነሱ እጅግ በጣም ለውጥ ባለው ነገር ነው ማለት ነው እንግዲህ ቲና አሁንም ቢሆን መቼም ቢሆን ተስፋ አልቆረጠችም ከዛ ከቤት የምትፈልገው አንድና አንድ ገንዘብ ብቻና ብቻ ነው ዛሬ ደግሞ ካሌብ ይባስ ብሎ ዳኒን እኔ እንኳን የቤቱ ልጅ ባለቤት እግሬን እንደዚህ ጣውላ ላይ ሰቅዬ አልቀመጥም። ምን አይነት ስርአተ ቢስ ነህ ስማ ካሌብ እኔ እያከበርኩ ነው እዚህ ቤት አባዬ፣ ውጣት አላላይ በቀር የትም ልወጣ አልችልም፣ እባክህ ተወኝ እያላለሁ። ከዛ ተው እንጂ እኔ እኮ የአባዬ ልጅ ነኝ፣ አንተ እኮ የዚህ ቤት ቤተሰብ አይደለህም ካሌብ፣ ትቀልዳለህ አይደለ አለው። ከዛ ዳኒም በጣም ተናደደና አንተ አትናደድ፣ እግሬንም ማውረድ ካለብኝ አወርዳለሁ ግን እንድትፈታተነኝ አልፈልግም ብሎ ካሌብን እንትና አለው። ካሌብም ተናደደና አባዬ እኔ አንተ ኮ ለእኔ አባቴ ነህ፣ ያንተ ገንዘብ ለእኔ ነው። እሱ ከየትም የመጣ መጤ ትዳሬን እንዲሁም ደግሞ ቤቴን ካፈረሰ በኋላ ጭራሽ እንደዚህ ሌላኝ ይችላል እንዴ? እኔ እነዚህን ልጆች አታበሳጨኝ፣ አስወጣልኝ ብሎ አለው። አይ እንደዛ አይደለም ኤደን ጋር ኤደን ጋር ተገናኝና እውነታውን አውራ አለው። ኤዱዬም ጋር ተገናኝና ዳኒ እንግዲህ እናትሁ እና ዳኒ እና ቲና ፍቅረኛሞች እንጂ እህትና ወንድም እንዳልሆኑ እውነታውን ነገራት። ቀወጠችው ቀወጠችው። እስከ ዛሬ ድረስ ልጅነቴንም ጊዜንም የበላው ይሄ ባለጌ እንዴት እንደዚህ ሊያደርግ ይችላል? እኔ እኳምኘው ነበር በንጹሕ ፍቅሬ ነበር የወደድኩት መጨረሻ ላይ ጭራሽ ውሽማ ጋር እንደዚህ ይጨማለቅብኛል እንዴ? ብላ ኤደን በጣም ተናደደች። እውነቱን ነገራት። ስሚ ኤደን፣ እኔም አባዬ ሲነግረኝ አላመንኩም ነበር። በመጨረሻ ያባዬ እህት መስዬ ቀሚስ ለብሼ እዛ ቤት ስገባ በጣም ተናደደና እጅግ በጣም በሚገርም ሁኔታ አልጋ ላይ ሲጨማለቁ ሳያቸው፣ እኔም ደንግጬ ማንነቴን ቀየርኩ። አየሽ ኤዱ ይሄ ነገር በጣም ብዙ ነገር በጣም በጣም ብዙ ነገር አስተምሯል። ምክንያቱም አባዬ ብዙ ጊዜ ለእኔ ሲል ያልሆነው ነገር የለም ዊልቸር ላይ ሆኖ ቀዝቃዛ ውሃ እየደፉበት፣ እያነቁበት፣ እንዲሁም ደግሞ ብዙ ነገር እያደረጉ ትሁት ናት ያዳነችው። እኔም የሰማሁትን እውነታ ይብለጥ ደግሞ በአይንሽ ስታይ ትረጃለሽ ብሎ አላት ካሌብ። ምን እያልከኝ እንደሆን ታውቀሃል? ለስንት አመት ጊዜ ያፈቀርኩትና የወደድኩት ዳኔ ይሄን ሊያደርግ አይችልም። እንግዲያውስ ውስጥ ባይንሽ ማየት ትችያለሽ ብሎ አላት። ኤደንም ማመን አቅቷት ወደ አባባ ዘንድ መጣችና እውነታውን የኔ ልጅ ከሰው ባተሰሚ ደስ ይለኝ ነበር፣ ባይንሽ ብታይ ደስ ይለኝ ነበር ደግሞ ይሄን ነገር ከነገረሽ እውነታው ይሄ ነው። ዳኒና ቲና እህትና ወንድም አይደሉም። እሷ ውሽማ ብላምጥታ ለገንዘብ ያመጣት የመጣ ሰው ነው። ስለዚህ በጣም ብዙ ነገር አለ። ይሄንን እኔ ከምነግርሽ ወደፊት እያንዳንዱን አንቺ ብታይ ይሻላል ብሎ አለ። ትሁቴም ካጠገ ባሁና ኤዱ እየተረጋጊ የምታውቂውና የምነግርሽ ነገር ቢኖር ዳኒ ዚህ ውስጥ የገባው አንቺን ስለሚወድሽና ስለሚያፈቅርሽ ገንዘብ ስለሚፈልግ ብቻ እንጂ ቲናን በፍጹም አያፈቅራትም። ግን ይህን ነገር ተባብረው አባዬን ቤቱንም ሆነ አራት ሚሊየን ብር እንቀበላለን ሲሉ አንዱም ሳይሳካላቸው ይኸው እየተዋረዱ ነው። ያ ብቻ ነው እንጂ ችግሩ ዳኒ በጣም ያስብልሻል፣ በጣም ያከብርሻል ብላ ስትላት ተይ እንጂ ትሁቴ አንቺም እኮ ሴት ነሽ የሰው ትዳር አበላሽቶ የሰው ገንዘብ ሰርቆ ዘርፎ ነው እንዴ የኔን ህይወት የሚኖረው እንዴት እንደዚህ ትኛለሽ ብላ ተናደደች ወይ ጉድ ኤደን ከሚባለው በላይ አለቀሰች ከፋት ከዳኔ ጋር ተገናኘች ና በተገላበጥ አማርኛ እንግዲህ ልክ ልኩን ነገረችው አንተ ሲጀመር እውነተኛ ፍቅር ነው ብዬ ብዙ መስዋዕትነት ከፍያለሁ። አሁን እኮ እኔ እናንተ ተላልፈናል፣ በምንም አይነት ሁኔታ ተመሳሳይ ልንሆን አንችልም ብላ አለችው። ታይ እንጂ ሄዱዬ ምንም ቢሆን እኮ እኔ በጣም እወድሻለሁ። ይህን ያክል የክፋ ጥጋት ትላበሺ ምን አስበሽ ነው እንዴ? እስካሁንም ድረስ እኮ አንቺ ተሻለ ደረጃ ና ጥሩ ሁኔታ ላይ ሆነሽልኝ ደስተኛ ህይወትን እንድንኖር ብዬ ነው። ምን አስበሽ ነው እያለ ተናገራት። እሷም ደግሞ በቃ ዳኒ እኔ እናንተ ካሁን በኋላ ተላልፈናል የምታስባት አይነት ኤደን የለችም፣ ብላለችው። ቲናም እንግዲህ የወደፊት እቅድና አላማዋን ከዳኒ ጋር እየተመካከረች ሳለ በመካከል ሳይግባቡና ሳይስማሙ ሲቀሩ ይጣላሉ። ከዛ በመጨረሻ ዳኒ ቆያ፣ አንተ ለዛች ለትሁት ነው የምታግዘው ወይስ ለዝች ለኤደን ተብዬ ነው የምታግዘው? ምንድን ነው እያሰብክ ያለኸው? ከኤደን ጋር ግንኙነትህ ምንድን ነው እኔ አሁን ያሰብኩት እቅድ ወይ ትሁትን ወይ ኤደንን ማጥፋት እፈልጋለሁ፣ አለችው። በጭራሽ እውነቱን ስነግርሽ ኤደንን አንድ ነገር ብታረጊ እኔ ቆልፍሻለሁ ብሎ ካጠገቡ ተነስቶ ሄደባትና በጣም ተገረመች። አባባም እንግዲህ ካሌብንና ትሁቴን የራት ግብዣ ካደረጉ በኋላ ወደ ቤት ተመለሱና እኔም ላ አባዬ የራት ግብዣው እንዴት ነው እያለች አለችው በጣም ደስ ስላለ። እኔ ልጅ ዳኒ የት ሂዶ ነው አላት። ወደ ውጭ ሂዶ ነው ወይ። ኤደንም አብራቸው ነበረች እንዴ? ቢሆንማ ደስ ባለኝ። ኤደን እኮ በጣም ጥሩ ሰው ናት። ምን ነሻል ቲና? አንዳንድ አስመሳይ ሰዎች የሚያደርጉን ነገር በፍጹም አይታወቅባቸው። እሷ እኮ የኔ ብዙ ነገር ናት እና ግልጽ ሰው ናት። ትሁት ደግሞ እጅግ በጣም መልካምና ቀና ሰው ናት። ብሎ አለ። እንዲ አባዬ፣ ከሁለት አንደኛዎቹ ማንኛቸውን ለካሌብ ልትድር አስበህ ነው አለችው። ወይኔ ጉዲ ሁለቱም በጣም መልካም ሰዎች ናቸው እና ታዲያ ካሌብ ሁለቱንም ነው እንዲ የሚያገባው አለችው። አይ የእኔ ካሌብ ለሁለት ሰው አይሆንም። እነሱ ሁለቱንም ቢያገባቸው በጣም መልካምና ቀና ልብ ያላቸው ሰዎች ናቸው፣ ክፋትና አስመሳይነት የለባቸውም። ብሎ እውነታውን ተናገረ። አባባ እንግዲህ በሚገርም ሁኔታ በቅኔ የተሞላ ንግግር በቀልን እየመለሰ ይገኛል። እውነት ለመናገር እንደ አባባ አይነት በእውነተኛ ዓለም ላይ ሊኖርም ይችላል። ከሚገርመው በላይ ደግሞ በቃ ትዕግስቱ፣ እንዲሁም ደግሞ በቀልን በምን አይነት መልኩ ማስተማር እንዳለበት በሚገርምና በሚደንቅ ሁኔታ አይተናል ማለት ነው። ሌላውና ገራሚው ነገር ደግሞ ትሁት እጅግ በጣም ደስ ብሏት አባባን አመስግናለች ማለት ነው። ካሌብም ወደ ክችን መቶ ትሁት ዛሬ በጣም ደስ የሚል ጊዜ ነው ያሳልፍ ነው የቤተሰብ ጊዜ። እኔም አባዬ ጋራ ጊዜ ሰጥቼ አሳልፍ ያላውቅም ነበር፣ ምክንያቱም የተፈጠረው ነገር በጣም ከባድ ነው። የዳኒና የቲና ሁኔታ ቢዚ እኮ አድርጎን ነበር እና በመካከል ለተፈጠረው ነገር በጣም ይቅርታ ከአሁን በኋላ ደግሞ በብዙ ነገር እንደምክስሽ ቃል እገባልሻለሁ ብሎ አላት። አረ፣ ምንም ችግር የለው ካሌብ፣ እኔ እኮ ሁሉንም እረዳለሁ። ይህንንም ደግሞ ያደረግኩት ለአባዬ ስል ብቻና ብቻ ነው አለችው። የአባዬ ነገር መቼም ሞትሽ ነው። በጣም ደስ ይላል። ትሁት በጣም አመሰግናለሁ ብሏት ሄደ። ወደ ሳሎን ቆጭ ሲል አባባ ከቆይታ በኋላ መጣና ወይ አባዬ ዛሬ እውነት ለመናገር የአባትና የልጅ ጊዜ ስላሳለፍን ደስ ብሎኛል። በዛ ላይ ደግሞ ዳኒና ቲናን ለማብሸቅ የተጠቀምነው መንገድ ቢሆንም ትሁት ደግሞ ከምንጊዜው በላይ በጣም ደስተኛ ሆና ነው ያየኋት። ለካ እስከ ክችን ለክችን እየተርመጠመጠች ለእሷ ጊዜም አልሰጠናት። በዛ ላይ ደግሞ ቀሚሱም አምሮባታል ብሎ ለአባባ ተናገረ። አባባም ደግሞ የኔ ልጅ ወደድካት እንዴ? ትሁቴ እኮ በጣም ጥሩና መልካም ልጅ ናት። እንደውም እሷ ንዝረሃለሁ ብሎ ሲል ትሁቴ በር ላይ ተለጥፋ እያዳመጠች ነበር። የሰማችውን ነገር ማመን አቅቷ አደንግጣ አፏን እጇ ላይ አድርጋ ፍዝስ ብላ ቀረች። ወይ ጉድ ዳኒና ቲና እንግዲህ የአባባን ገንዘብ በድጋሜ ለማገኘት ያልተለመደና ደስ የማይል ሴራ እያጋለጡ ይገኛሉ። ኤደንም ካሁን በኋላ ፊቴ ላይ አልፈልግም ብላ አጓርዳና ልክ ልኩን ነግራ ትታዋለች ማለት ነው። ቲናናት አሁን የጨረሰችው ዳኒ እንግዲህ ኤዱ ፍቅረኛው እንደሆነች ስታስብ አሁን ደግሞ አባባ ቲናን ለካሌብ ሊድራት መሆኑን ስትረዳ እንዴት ትቋቋመው የሆነው የሚለውን የምናይ ይሆናል። አሁን ለራሱ ከሚባለው በላይ ጨልላለች ማለት ነው። አባባ እጅጉን በጣም ደስተኛ ሆናል። ካሌብም ደግሞ ውስጡ ትሁትን እንደሚፈልጋት ያው ተናግሯል፣ ስለፈራ እንጂ። ትሁትም ደግሞ ክፍለ ሀገር ሄዳ ተመልሳ እንደምትመጣ ለአባባ ቃል ገብታለታለች። አሁን ይህንን ያወሩትን ነገር በር ላይ ሆና ሰምታለች። ግብት ብላ ይፋውን ታፈርጠው ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ውድ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋቸው አበረታቱን። በቀጣይ ፓርት በጉጉት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።